ቤተሰብ እኔ እኮ ከመጀመሪያ ብዬ ነበረ። ቪዲዮ ወደ ኋላ ተመልሳችሁ መስማት ትችላላችሁ። እኔ ተናግሬ ነበረ ብሩኬ፣ ይህች ልጅ ያመጣበት ምክንያት ሀይሚው ወደ ትክክለኛ መንገድ ለማመጣት ነው ብዬ ነበረ እንዳልኩ ነገሩ ተሳካ ማለት ነው። ቤተሰብ በጣም ደስ ብሎኝ ለመናገር አንቺን ለማስቀናት ብዬ ነው እቺን ልጅ እያመጣሁት። ሊና ናት ሊና፣ እሷን እያመጣሁት አንቺን ለማስቀናት አንቺ ወደ ትክክለኛ መንገድ ለመመለስ ፈልጌ ነበረ ተስተካክሎልኝ ነበረ፣ በትንሽ ነገር ተበላሽብኝ። አንቺም ቶሎ ብለሽ ወደ ቅዱስ ትሄዳለሽ፣ ቶሎ ብለሽ ሌላ ወንድ ይዘሽ ትመጣለሽ ብዬ አላሰብኩም ነበረ። እኔ ጠበቅኩ ሌላ፣ አንቺም ደግሞ ሌላ ወንድ ይዘሽ ስትመጪ ግራ ተጋብቻሉ ስል ነበረ። እንግዲህ ዛሬ እውነቱ ብሩኬ ተናግሮ ነበረ። እች ደግሞ ሊና ናት ማን የምትባለው እሷ ደግሞ ጭራሽ ብሩኬን፣ አዎ ብዬ ነበረ፣ ግን አይደለም እኔ ብሩኬን አፍቅራለሁ አለች። ጭራሽ ሃይሚና ልጅቷ ደግሞ እውነት ለመናገር ሃይሚ ደግሞ ተረጋግታ ነበረች ቁጭ ያለችው ማለት ነው። ቤተሰብ ልጅቷም እንደዛው ማለት ነው። ብሩኬ ደንግጦ ነው ቁጭ ያለው ማለት ነው። እንዴት እንደዚህ ነገር ታደርጋለሽ? እውነቱን ተናገሪ ሃይሚ እኔ አሳሚኝ፣ አሳሚኝ አንቺ ሃይሚን ለማስቀናት እንዳመጣው ተናገሪ ስላት ልጅቷ መናገር አልፈለገችው እኔ አንቴን አፈቅርሃለው ብላ ቆጫለችው ማለት ነው። እኔ እንደተረዶ ቤተሰብ ማለት ነው። ሀይሚ እና እች ሊና ሊናናት ማና የምትባለው ብሩክን ፕራንክ እያደረጉ ነው እንዴ? ሁለቱም እኮ ጸጣሉ እኮ ብሩክ ሲያዝን ሁለቱም ጸጣሉ። ወይን አወሩ ምን አሉ? እኔእንጃ ፕራንክ ነው እንዴ እነዚህ ሁለቱ ልጆች ተነጋግሮ ነው እንዴ፣ ብሩክ ፕራንክ እያደረጉ ነው እንዴ እያልኩ ማለት አስጠረጥሮኛም ማለት ነው ሁኔታችሁ ማለት ነው። እና መቼም ብሩክና አይሚ እንደማይለያዩ እርግጠኛ ነኝ። ግን ብሩክን ፕራንክ እያደረጉ ይሁን አላቅም። ቤተሰብ እኔም እራሱ ማለት ነው ግራ ተጋብቻለሁ። እውነቱን ለመናገር ማን እንደ እናንተ ግራ የተጋባ። ግን መቼም አይሚና ብሩክ እንደማይለያዩ በደንብ እናውቃለን ግን ሀይሚና ልጅቷ ተነጋግሮ ነው ወይስ ብሩኬን ፕራንክ እያደረጉ ያሉ ወይስ ምናምን ብዬም አሰብኩ ማለት ነው። ሀይሚ በመጨረሻ ጊዜ ልትሄዳ ስትሆነው ብሩኬ ደግሞ በጣም አዘን፣ እውነት በጣም አዛዘንኝ። እዛ ጋር አንገቱ ሲዳፋ በጣም አዛዘንኝ። ሀይሚ ደግሞ ወደ ራሷ ይቅፍ አደረገችው። ልጅቷ ደግሞ ሊናናት ማን ነው የምትባለው፣ እሷ ዝም ማለች ማለት ነው፣ ምንም አልተናገረችው። ሀይሚ ወደ ራሷ ይቅፍ አደረገች። እውነት ለመናገር በጣም ደንቄ አለው። አላቅም ብቻ ቤተሰብ እንዴት እንደዚህ ነገር ታደርጋለች? በቀላሉ እንዴት እንደዚህ ነገር ፍቅር በአንድ ሳምንት ውስጥ ይመጣል እንዴ? ቤተሰብ ያስደነግጣል። ብቻ ኡ ያስብላል፣ ኡ ያስብላል። እውነት ለመናገር ማለት ነው። እና እኔ ፕራንክ ነው መሰለኝ። አላቅም ብቻ እውነቱ ምን እንደሆነ አላቅም። እንግዲህ እስኪ እናያለን ለሁሉም ነገር ማለት ነውና ይህ ነገር ነገ እስኪ በምን እንደሚያልቅ አናቅም። ቅዱስም ደግሞ መጥቶ ሀይኔን አፍቃሉ ይላል ወይስ እንዴት ነው? አሁን ዛሬ ቺ ልጅ መታ እንግዲህ ብሩኬ ያመጣት ሀይኔን ለማስቀናት ነበረ። እሷ ደግሞ አፈቅርሃለው ብላ ቄጭ አለችው። ብሩኬ እንደፈለገች ማለት ነው። ያልጠበቀ ነገር ነው የተፈጠረው ማለት ነው። ቤተሰብ ቅዱስ ደግሞ ነገ ቅዱስ ነገ ሀይሚን አፈቀርኩ ብሎስ ካመጣስ ምን ትላላችሁ ቤተሰብ? በጣም የሚገርም ነገር ነው። ብቻ አላቅም። አሚና ልጅቷ ፕራንክ እያደረጉ ነው ወይስ ምንድን ነው ብዬ ግራም ተጋብቻለሁ። ለማንኛው ቤተሰብ ፕራንክ ይመስለኛል፣ አላቅም። እንግዲህ ነገ ቪዲዮ አይታ የምንፈርድ ይሆናል ማለት ነው። ቤተሰቦች ቪዲዮዬን ከወድዳችሁ ላይክ፣ ሼር፣ ሰብስክራይብ በማረግ አበረታቱ የኔ ውዶች። ማለት ነው የጨረቃ ፋሚሊ ሰብስክራይብ አድርጉኝ። ባይሚና ባቡሩ ኬስም ማለት ነው ውዶች።